አሊያ የሚሻለውን ይጠቅማል ያለችውን ነገር በሙሉ በጎን እያደረገች ነው። ከሚኔ ጋር በግሏ እየተስማማች ነው። ከሚኔ ጋር ተደራድራ ስትጨርስ ሚኔን ከሆስፒታል ታስመልጣት ነው። ሚኔ አሊያን አሳምናታለች። የምታስመልጣት ከሆነ ከሀገር ወይም ደግሞ ከማርዲን ከተማ የምታስወጣት ከሆነ ዶክመንቶቹን እንደምትሰጣት ነበር ቃል ይገባችላት። በዚህ ተስማምተው ወደ ሆቴል ይዛት መጥታለች። ነገር ግን ጂያን ሲከተላቸው ነበረ። በመጨረሻም ጂያን አሊያ ላይ ደረሰባት። ምን እየተፈጠረ እንዳለ ጠየቃት። እሷም ነገረችው። ጂያን ምንም እንኳን ሚኔን በጭራሽ ባያምናትም፣ ነገር ግን ይህ ሀሳብ ከአሊያ ስለመጣ ሁኔታውን ለማምን ተገዷዋል። ከዛ ማታ ተመልሰው እንደሚመጡ ተነግረዋለች፣ ይሄዳሉ። በሌላ በኩል ኤጀመል እየው ተቆነጠነጠ ያለው ኤጀመል ሚኔ በእርግጠኝነት የሆነ ነገር እንዳላትና የሆነ ልትነግረው የምትፈልገው ነገር እንዳለ አረጋግጠዋል። ከእሷ ጋ ለመገናኘት ተቀጣጥሯል። ሚኔ አሁንም ቢሆን አሊያ ለመበቀል ነው የምታስበው። ወደ ኤጀመል ደውላ እንገናኝ እያለችው ነው። ኤጀመል ይህን እሱ ብቻውን የሚያቅ ነበር የመሰለው ነገር ግን ሻይን ከጀርባ ሆኖ ሲያዳምጠው ነበረ። በሌላ በኩል ደሚርና ዘሪን ተያይዘው ወደ ቤት እየመጡ ናቸው። ወደ ውስጥ እየገቡ ሲጨቃጨቁ ነበረ። አትንካኝ እያለችው ነበረ ይኸውልሽ እሱ ሰውዬ ሲጀመር ሊነካሽ አያስፈልግም፣ ከሃይማን ስለሆነ የሚነካሽ ይላታል። አልነካኝም አልነካኝም። ይኸውልህ ጨኛ አጠገቡ ነበረች፣ አታይም እንዴ? ቆይ ግን አንተ ምን ሆናል? ብላ እየጠየቀችው ነበረ። እሱ ሊነካሽ አይችልም፣ በቃ ሊነካሽ አይችልም እያለ የጨዋ። በድንገት አባቱ እየመጣ ነበረ። አባቱ ትንሽ ትንሽ እያገገመ ነው ከሆስፒታል መውጣቱ። አባዬ እንዴነ ይለዋል። እሱ ቀስ እያለ እየወጣ ነበረ፣ ከሌላ ክፍል ዝም ብሎ ቆሞ ግን ሲያዳምጣቸው ነበረ። አፋቹን ዝጉ፣ ውስቲ ምሮ የምትጨቀጨቁት ምሮ የምትረብሹ አንቺ ደግሞ ዝም በይ እያላን ነበር። እሷን ብትሆን ሰላምታ እያቀረበችው ነበረ። እቺ ሴት እዚህ እስካሁን ድረሳለች እንዴ? እስካሁን እዚህ ያለች እንዴ? ተዋት በቃ ሸኛት ሸኛት፣ ይኸውልህ አለበዚያ እኔ ከጃንካ ጋር ስምምነት ፈጽማለሁ፣ አለበዚያ ከባድ ይሆናል አለው። ስምምነት አባዬ፣ ከነዛ ሸለ መጥማጦች ጋር ምንም አይነት ስምምነት እንዲኖር አልፈልግም። ስማኝ አንድ ጊዜ ይለዋል። ይኸውልህ ስማኝ፣ ሲጀመር እንደዚህ ጣጣ ውስጥ የከተተን ኤጀመል ነው ኤጀመል ነው ይኸውልህ፣ ሴጣኑ ኤጀመል ነው ተመልከት። የሱ ሴት ልጅ ደግሞ ከእኛ ጋር አብረን ትኖራለች። ተመልከት፣ ምን እያረክ እንዳለ ደሜር፣ ሲጀመር ችን ሴት መሸኘት አለብህ አለው። ከዛ ዘሪን አባዬ፣ ምንም ነገር አላረቀም፣ በስነ ስርዓት ተናገር ትላለች። ዝም በይ እባክሽ፣ አንቺ ታዲያ ማን ያረገው ማን ያረገው ታዲያ? እኔ አላረኩት፣ በእርግጠኝነት ያጫካኙ አባትሽ ነው እያላ ነበር፣ ከዚህ ቤት ውጭ እያላ ነበር ነበረሽ እወጣለሁ፣ ደስተኛ ነኝ፣ ስትል ደሚር እያያዛት ነበር። አትሄጂም፣ አትሄድም፣ አባዬ እዚህ ትሆናለች፣ እዚህ ትሆናለች ሲል ነበር። ደሚር ይወለ እቺ ሴት መሄድ አለባት ሲለው፣ አትሄድም፣ አትሄድም፣ አትሄድም እዚሁ ካጠገቤ ሆና ትኖራለች፣ አትሄድም፣ ዝም በል አንተ ብሎት ደሚር እሷን ይዟት ወደ ውስጥ እየገባ ነው። አባቱ ይናድዳል። በሌላ በኩል አሊያ ቢሮ ውስጥ ናት። ቢሮ ውስጥ ሆና ወደዚህ ወደዚያ እያለች ነው። ወደ ጃን ልትደውል ነው፣ ተቅነጠነጠች። ሰአቱ በደረሰ ቁጥር እያስጨነቃት መጣ። ዛሬ ከባድ ቀን ነው። ከዛ ደወለች። ወደ ጃን ስትደውልለት እሱ ድንበር አካባቢ ነበረው፣ ከስራ እየተመለሰ ኔትወርክ አይሰራም። አይ ጃን፣ ጃን ስልክ ምንድን ነው ስልክ ምን ሆነ ነው እያለች ብዙ አሰበች ብዙ ተጨነቀች እኔ ራሴ ሊሄድ አልሄድ ብላ ብዙ አሰበችና ተብሰልስላ ስታበቃ በመጨረሻም ከቢሮ እየወጣች ነበረ በሌላ በኩል እነጃን ከድንበር ሊመለሱ ነገር ግን ድንበር አካባቢ ተዘግቷል በወታደሮች ከዛም በኋላ ለማለፍ ስንት ሰዓት ይቀራል እያለ ከድር ሲጠይቅ አንድ ሰዓት መጠበቅ አለባችሁ ሂዶ አለው ወታደሩ ከድር ግራ ገባው እነጃን መኪና ውስጥ ናቸው ሂዶ እየተመለሰ ነበር ሊነግራቸው ከድር ተመለሰና ከድር ምን አዲስ ነገር አለ እያለ ጃን ሲጠይቀው ወንድሜ ከአንድ ሰዓት በኋላ መንገድ የሚከፈተው አለው ማለት ነው ታማሚ እንደያዘን ነገራቸዋ። እየታመመ ሰው መኪናቸውን ውስጥ አለ ነገራቸው ሲሉ ነበረ። አረ ለመስማትም ፍቃደኛ አይደሉም፣ ለመስፋት ፍቃደኛ አይደሉም። እሻይሎ ይሏል። አረ ወንድሜ አንድ ሰዓት በጣም ረዥም ነው። ምንድነው የምናረገው? እያለ ከያይ ጠይቃል በሌላ በኩል ኤጀመልም ቢሆን ከሚኔ ጋር የተቀጣጠረበት ሰዓት እየደረሰ በመጣ ቁጥር ጨንቆታል። ጭንቀቱ ያስታውቃል። ሻይንና ኤጀመል ምግብ መብላት ሁሉ ከብዷቸዋል። ናሬን ብትሆን ጨንቋታል። ከዛም ኋላ ቪዳን የቀረበላቸው ምግብ እንዲበሉ እየጠየቀች ነገር ግን እነሱ አንድ ጊዜ ጉርሱና ዝም ብሎ ነው የሚያላምጡት። ግራ ገባት። ከዛ ሻይን ቀና እያለ አባቱን ይመለከተዋል። አባቱን ቢሆን በተደጋጋሚ ሰዓቱን እያየ ነበረ። ለመጨረሻ ጊዜ ሰዓቱን ዝቅ ብሎ ተመለከተ። ዝቅ ብሎ ሲያይ፣ ምንድነው ምግብ አይጣፍጥም እንዴ? ትላለች ቪዳን። ከዛ እሱ በጣም ይጥመል ይጥማል በሉ መልካም ምግብ ይላል። ምንም ከተቀመጠበት ተነሳ። በዚህ ሰዓት ደግሞ ሚሊቴሪ ነው አለችው። ስራ አለብኝ፣ የሆነች ጉዳይ አለኝ፣ የሆነች ጉዳይ አለችኝ፣ እመልሳለሁ ብሎ እየወጣ ነበረ። ሻይን ዘቅ ብሎ ምግብ መብላቱን ቀጠለ። እሱም አንድ ጊዜ ጎርሶ ወይ ያውጣው ወይ የሆነ ነገር አያደርገው ዝም ብሎ ነበር የሚያኝከው። ከዛ እናታቸው እየተበሳጨች መጣች። ጀምር ወጣ፣ ምግቡ ምንድን ነው? ዝም ብለ የምታላምጠው? ወይ ዋጠው፣ የሆነ ነገር አድርግ፣ ምንድን ነው? ካልጣፈጣችሁ ንገሩኝ ብላ እያነሳሳቸው ነበር። ሰዓኑን ሻይን እንዲሁም ናሬ ብቻቸውን ቀረም። ናሬም ጨንቋታል። ሻይን ዞር ብሎ እያያን ነበረ። ሻይን ምን እንዳወቀ አልገባትም። ናሬ ናሬ፣ ይኸውልሽ አሁን የሆነ ነገር ልነግርሽ ነው። አታምነኝም ስትኝ ነበር አለ። እኔ ግን አምንሻለሁ አንቺን ደግሞ፣ እኔም ማመን አለብሽ እሺ? እና አሁን ከልቤ አንድ ነገር ልነግርሽ ነው። ይህን ደግሞ ትሰምኛለሽ አላት። ምን ተፈጠረ? ምንድነው? ምን አለችው። ይልሽ እኔ እናንቺ መተማመን አለብን። ይህም ምነግርሽ ስለማምንሽ ነው። አንቺም ደግሞ ልትታመኘ ይገባል አላት። አራት አስፈራኝ። ምን ተፈጠረ? ትላለች እጁን እየያዘችው። አባዬ ሚኔን ሊያገኛት እየሄደ ነው ያለው። ሚኔን ሊያገኛት አሁን ይሄደዋል አላት። ደነገጠች። ዝም ብላ ታዋለች። አዎ ብቻውን ነው ሊያገኛት ይሄደው። በእርግጠኝነት የሆነ የሚያወራት ነገር አለ። ይሁን ነገር አለ። በቃ መጀመሪያም ስጠረጥር ነበረ። አንቺ ምንም የለም ብለሽ ብትከራከሪም ይሁን ነገር አለ። እኔ ምን እንደማድረግ ብቻ አላቅም። ብቻ በቃ ይሄን ለሌላ ሰው መናገር ላይ ሊጠብቅብን ይችላል እያለ እጇን ይዟት ከእሷ ጋር እየወራ ነበረ። አሊያ፣ በሌላ በኩል ሚኔ ወደ አረፈችበት ሆቴል እየመጣች ነው። አሊያ ከዛም በኋላ ወደ ውስጥ እየገባች ሚኔ ከጓደኛ ጋር ጄንግ ጋር ነበረች። ከዶክተሩ ጋር እሱ የተባለውን ነገር አምጥቶላታል። ሳጥኑን መጥቶ ሰጣት። አሊያ ወደ ውስጥ እየገባች ነበር። እንደምን አመሻችሁ ትላለች። ያው እንግዲህ ያው ሳጥኑ ጄንግ እየወጣ ነበረ አለቻት። ይኸው ለማንኛውም ቁልፉ እያላን ነበረ። የመኪናው ቁልፍ እየሰጣት ነው። አሊያ አልገባትም። ጄንግ ከዛ ተሰናብቷቸው ሄደ። ከዛ ጣሊያ፣ እሺ ዶክመንቶች የታሉ ውስጥ ናቸው አለቻት አ ውስጥ ናቸው ብላ የሳጥኑን ቁልፍ እየያዘችው ነበር። ሚኒ ከዛ ቀስ ብላ ይህንን አነስ ያለች የብረት ሳጥን ከፈተቻት። ስትከፍታት ውስጡ የሆነ በላስቲክ የተጠቀለለ በካኪ ወረቀት የተሸፈነ ዶክመንት አለ ወረቀት። ከዛ እሱን ሰጠቻት። አሊያ እየከፈተችው ገርሟን ነበረ፣ ደስ ብሏት፣ በረዥሙ እየተነፈሰች። ይህን ጊዜ ሚኒ በብረት ሳጥኑ አሊያን ጭንቅላቷ መታቻት። አሊያ እየተወለጋገደች ነበረ። ምን እያረክሽ ነው? ምን እያረክሽ ነው? እንዴ ሚኒ ምን እያረክሽ ነው ስትላት፣ በዛ በጣም በዛ፣ ያንቺ ፍቅር ያንቺ ፍቅር በጣም በዛ አባብለሽ ወረቀቶቹ ልትወስጅብኝ ነበረ። አልሰጥሽም፣ አልሰጥሽም ስትላን ነበረ። እንዲህ እያለች እያመለጠቻት ነው። አሊያ ደግሞ ጭንቅላቷን በጣም ስለተመታች እየደበዘዘባት ሁሉ ነበረ ሚኔ፣ ኔ፣ በናትሽ ኔ፣ በናትሽ እያለች አቅሟን አሰባስባ ስትከተላት፣ ሚኔ አሁን ቁስለቱ አለቀካትም። እንደዛም ቢሆን ቶሎ ቶሎ እያለች ትራምዳለች። ቶሎ ብላ ከሆቴሉ ልትርቅ ነው። በፍጥነት ወጣች። በርግ አካባቢ መኪና ነበረ። በፍጥነት መኪና ውስጥ ገባች። ትሄዳለች። አሊያም ብዙ ማራቀች። መኪና ውስጥ ስትገባ ስትሄድ እያየቻን ነበረ። አሊያም መኪና ውስጥ ገብታ እየተከተለቻን ነበረ። አሊያ በፍጥነት በዚህ መንገድ እየተከተለቻት ሚኔ በጣም እየ እየሸሸች ነበረ። አትድረሽብኝም ትላለች። ልታመልጣት ብዙ ጥረት እያደረገች ነው። አሊያ ጨንቋታል። ጃንም ቢሆን በተራው ወደ ሚኔ ሆቴል እየመጣ ነበረ። ቀስ ብሎ በሩን ከፍቶ ተመለከተ። ምንም ነገር የለም። ሳጥሩም ባዶ ነው። ተፈቷል። ፌስታሉም አለ። ምን ተፈጠረ እያለ ወደ አሊያ ይደውላል። አሊያ መኪናውን እየተከተለችው ነበረ። ደወለላት። አነሳችው። ሄሎ ጃን ትሏለች። አሊያ የነሽ እያለ ነበረ። ጃን ሚኔ እያመለጠች ነው። አሁን እየተከተልኳት ነው ትሏለች። የነሽ ቆይ አንቺ የት ነሽ ይላታል። አላውቅም፣ አላውቅም ግን ሚዲያት ከተማ ለቃ እየወጣች ነው። በሚዲያት ከተማ መውጫ በኩል ነው የምትሄደው ሳትመርጫው እንደዛ ነው ይመስለኛል፣ አለችው። እሺ አሁን አንቺ ተመንዳት ይጂ እመጣለሁ፣ በቃ አትካታ ያትሽ እኔ እመጣለሁ እያለ ነበር። አልችልም አልችልም ይልህ ሁሉም ዶክመንቶቹ አላት፣ ኤጀመል ጋር ነው የምትሄደው። በቃ ልጅ ሊነጥቁኝ ነው አበቃ፣ አብቅቷል ሁሉንም ነገር ጃን፣ ካልደረስኩባት ከባድ ነው ብላ ስልኩን ዘጋቸው። ሄሎ ሄሎ፣ አሊያ ሄሎ እያለ ስልኩ ተቋረጠ። ቶሎ ብሎ እየወጣ ነበረ። በሌላ በኩል ኤጀመል እየተቆነጠነጠ እሷ እስክትመጣ ድረስ ይጣበቃል፣ ይጠብቃል። ሚኔን እየጠበቃን ነው፣ ተቀጣጥረዋል። አትመጣም እንዴ ይላላው ነው። በትዕግስት እየተጠባበቀን ያለው አሊያ ነው። ሚኔን እየተከተለቻት ነው። በመጨረሻ ሚኔ መኪናዋን አቆመች። ሚኔ ሚኔ ቆይ አንዴ ቆይ አንዴ ትላታለች። አያገባሽም፣ አያገባሽም አንቺ እብድነሽ እንዴ? ተመልከቺ ልትገጪ ነው እንዴ በመኪናው ትላታለች። ቆይ አንድ ጊዜ ሚኔ ባክሽ ስሚኝ፣ ስሚኝ እንደዚህ መሆን የለበትም። እባክሽ እንድትሰሚ ፈልጋለ ይጥሩ አይደል። ለምስራት ዞር በልኝ ነኝ አንቺና አልሰማሽም እያለቻ ነበረ። ሚኔ ቆይ እንደዛ አይደለም፣ ትረጂ ሞክሪ፣ ቆይ አንድ ጊዜ ብላ እጇን ስትይዝ ገፈተረቻት። ይሄን ወረቀት ላይ ጀመል ሰጠዋለሁ፣ ወደድሽም ጠላሽም። በመጨረሻም እውነቱ ይወጣል። ስለ ልጅ ልጁ እውነቱን ያውቃል። ስታስቢ ባንቺ ማባቢያዎች፣ ባንቺ ፍቅር ቃላቶች የምሻወድ ይመስልሻል? ተናገሪ ሲስተራ ነበረ ቆይ ቆይ ሚኔ ተረጋጊ ይልሽ ይህን ማድረግ ይችላል። ይሄን የማድረግ መብት የለሽም ይገባል። አንድ ጊዜ ስሜ ትላታለች። ሚኔ የገፈተርቻት ና ባይል ዞርባ የለኝ ዞርባ የለኝ ትላታለች። ራቅ እያለች ስሜ አጠፋሻለሁ አለው። ፍቅርሽን፣ ቤትሽን፣ ቤተሰባችሁን አልቦራን እንዳለ ቤተሰቡን አጠፋዋለሁ በአናቱ ነው የምተክለው ስትል ነበር። በድንገት እየተተኮሰው ሲተኮስ አለ ድንግጥ አይኗን ጨፈነች። ሚኔ በጀርባ ተመታች በጥይት። በዚህ ሰዓት ላይ የጀመለ ከቦታው ብዙ ማራቅም ነበረ። የሽጉጥ ድምፅ ሲሰማ ድምፅ ወደተሰማበት ቦታ እየሄደ ነበረ። ሚኔ ቀኝ እጇን ቀና እንዳደረገች ዶክመንቶቹን እንደያዘች ከኋሏ ሲተኮስ ወዲያው ነበረ የወደቀችው። ተኳሿ ሰዳከት ናት። ሰዳከት ስተ ተኩ አሊያ ኣልያ ድንቅጣ ያየቻት ሚኒ ተንበርክካ ቀስ እያለች አቃስታ ስትወርቅ ባንዴ ነበረ እዛው ፀጥ ያለችው። ከዛ በኋላ ሰዳከት ሰራከት አጠገባ ለነበሩት ወንዶች ሽጉጡን እየሰጠቻቸው አልያ ደሞ ሰዳከት ምንድን ያረግሽው ብላ ሚኒ እንደሞተች ና እንዳልሞተች ቼክ ለማድረግ የልብ ተርቷን እየሞከረች ነበረ። ወይዘሮ ሰዳከት ምንድን ያረግሽው ስትላት ከእናት የሚጠበቀውን ነገር ና ያረኩት ገደል ኳታ በጣም ተንቀሽቅሻ ነበረ። ሰው እንግዲህ ሰው የሚለውን ነገር ካልሰማ መጨረሻው እንደዚህ ነው የሚሆነው ብላ ከመሬ ላይ የወደቀውን ዶክመንት እያነሳች ነበረ። ወይዘሮ ሰዳከት ምንድን ያረግሽው ምንድን ያረግሽው ትላታለች። መደረግ ያለበትን ነገር ትላለች ላይ ተር እያወጣች ወዲያው ነበረ ወረቀቶቹ እያቃጠለቻቸው የነበረው። እንዳታረጊው እንዳታረጊው እያለች ነበረ። ሰዳከት ማቃጠሏን ቀጠለች። በአንድ በኩል ወንዶቹ አሊያን ይዘዋት እንደሄዱ እየጠየቀች ነበረም። አሊያ አሊ ደንብ ላይ እያስቸገረች ነው፣ ወንዶቹ እየታገሏት መኪና ውስጥ ሊያስገባት፣ ሰዳከት አሁንም በእጇ እንደያዘች ወረቀቶቹን በሙሉ ማንደዷንና ማቃጠሏን ቀጠለች። እንዴ ሚኒ እኮ እናት እኮናት እናት እኮናት፣ ሰዳከት አንቺም እኮ እናት እኮ ነሽ፣ ምንት እናትነሽ ግን አንቺ እንዴት እንደዚህ ይደረጋል? ትላለች ሰዳከት አሁንም ቢሆን ወረቀቶቹን እያቃጠለቻቸው ነበረ። አሊያ እያለቀሰች ነው። ሰዳከት አሊያ ምንት እናትነሽ ብላ ስትጠይቃት እንባ የተናነቃን ነበረ ወረቀቶቹን እያነደደቻቸውና እያቃጠለቻቸው በቀጥሳ መኪና ውስጥ ትገባለች። ከቦታው ይሄዳሉ። ሙልጭ ብለው ከቦታው ተጠራርገው ሲሄዱ የቀረው የሚኔ መኪና ነበረ። ሚኔ ብዙም ሳትርቅ ወድቃለች። ኤጀምል መጣ። በጀርባ በጥይት ተመታለች። ጠጋ ብሎ የልብ ትርታሷን ተመለከተ። አንገት አካባቢ እጁን አስቀምጦ ጸጥ ብላለች። ቀዝቅዛለች። ጃን፣ ይሄ ያንተ ስራ ነው። ጃን፣ ይሄ ያንተ ስራ ነው። ጨካኝ ናችሁ። ወይ ደግሞ የዛች የሴጣኗ የሰዳከት ስራ ነው። ያሳፍራል፣ ያሳፍራል። ሰዳከት ምንስ ምንስ ሰውነሽ ግን አንቺ፣ አሳያቸዋለሁ፣ ሁላችሁንም አሳያቸዋለሁ እያለ ነበረ። የጀመል ምንም ባይገባውም ነገር ግን የነሱ የበቀል ቅጣት እንደሆነ የተረዳ ይመስላል። ሰዳከት ወደ ቤት እየተመለሰች ነው። ከነ አሊያ ጋር አብረው ወደ ቤት እየተመለሱ፣ እነ ጃን ደግሞ ወደዛ ቦታ እየመጡ ነበረ። ጃን እየመጣ በድንገት ነበር መንገድ ላይ ሲተላለፉ የተያዩት። ጃን ሲያቸው ቶሎ ብሎ መኪናውን አዞሮ እና ከኋላቸው ቆመ። ሁሉም ከመኪናው ወረዱ። አሊያም ከመኪናው እየወረደች ነበረ። አሊያ አሊያ አሊያ እያለት እሱ ከመኪና ሲወርድ ጃን ብላ ዘላ እያለቀሰች ስታክፈው ነበረ። ጃን ምን እንደ ተኬደ አልገባውም። አሊያ ሁሉ ሰላም ነው እያላት እያቀፋን ነበረ። እሷ ጥብቅ ብላ በስ ታለቀስ ነበረ። ምንም ነገር ሰላም አይደለም፣ የተፈጠረውን ነገር ብነግረህ ትላለች እንዲ ምንድን ኮኖ ምንድነው ምንድነው ማን ነው እንደዚህ ያደረገሽ ይላታል አይ ምንም አለ እኔ ምንም አልሆንኩም ስትለው ነበር ሚኔን እኮ ማግኘት ነበረብሽ ሚኔን የታለች አላት አዎ ሚኔን እየተከተልኳ ነበረ ሚኔን ላስረዳት እየሞከርኩ ነበረ ግን እሷ አመለጠች ለምን እንዳመለጠች አልገባኝም ተስማምተን ነበር እኮ እሺ ብያት እኮ ነበረ ድንገት መኪና ውስጥ ገባች ሩ ሄደች ተከተልኳ ከዛም በኋላ ጃኒ ላወራን ነበር ይሄ ነገር እንዲፈጠር አልፈለግኩም ነበር ትላለች ሰዳከት ኮስተር ላከ ከመኪና ውስጥ እየወጣች ነበረ ከዛ በኋላ ሄደች ሄደች እያለ ከዛ በኋላ ነካ ያመጡ ወንድሜ ምን ሪ ተፈጠረው ምንድን የተፈጠረው እያሉ ተፈጠረው እያሉ ተሰብስበው ከመኪና ውስጥ ወጡ እንዴ ኧረ ኧረ ናሬ ደውላ ነበረ ያደረኩ ናሬ ደውላ ነበረ የጀመልና ሚኒ ሊገናኙ እንደነበር ነገረችን። ለሊና ለማዬ እያል ነበረ። አዎ ከዛ እናተ መጣች እናተ መጣች ስትል ከዛ ሰዳከት፣ አዎ ከዛ እኔ በጥይት ምንድን ነው እያለች ነበር። ኮስተር ብላ አሁን ደግሞ ሞታለች ብላ ተናገረች። እናቱን ከደነገጠ ምን እያል ነበር ሁሉም። አዎ አደረግኩት። ምንድን ነው የደነገጣችሁ እያለቻቸው ነበር። ማድረግ ያለብኝን ነገር እናንተ ቆይቼ ያለው ደግሞ ተገድጄ ነው። ዶኪመንቶቹ እጇ ላይ ነበሩ ነገራችሁ ነበር፣ አስጠንቀቂያችሁ ነበረ። እች ልጅ በጣም ተንቀሽቅዣለች፣ ሄዳ ዶኪመንቶቹን ሌጀመል ትሰጠዋለች ብዬ ተናግሬ ነበረ። እናንተ ምን አረጋችሁ? ምን ምንም አላረጋችሁ። ስለዚህ ኔ ቤተሰብ የመጠበቅ አልነበረብኝም ነበረብኝ። ሄጄ ባልጠኩሰባ ኖሮ ኤኒ ዶኪመንቶቹ የጀመል እጅ ገብተው ነበረ፣ ሁሉን ነገር ያበቃለን ነበረ አለች። እማዬ ምን ምንም ብታመጣን እጅያንን መጠበቅ አይከብደኝም ነበረ፣ ለጀንስል መስዋትነት መስዋዕትነት ከፍለለን ነበረ። እማዬ ምንድን ያረግሽው? ምን ተባብለን ነበረ? ምንድን ያረግሽው? እያለ በተደጋገሚ ይጠይቃታል። እሷ ምንም የመሰላት አስመስለም ከወስተረረ ትመለከታቸዋለች ትሰጥቷለች ሚኔታለች ሚኔታለች እያለ ይጠይቃል። ምንም ሚኔ ምንም አልሆነችም። እዛ ወድቃለች። የጀመልን በእርግጠኝነት እዛው ነው ያለው ወደ ሷ ሄዶ ይሆናል በማለት እየተናገረች ነው። አለ ደግሞ ኧረ ጣቢያ እንሂድ ጣቢያ እንሂድ። እናተ ትከሰሳታለች። ፍትህ እፈልጋለሁ። ባይኔ ነው ያየኋት፣ አልተሰታኩስ ሁሉ ነገር ባይኔ አይቻለው። መከሰስ አለባት፣ በቃ መከሰስ አለባት። እች ሴት ልትቀጣ ይገባል። ፍትህ ያስፈልጋል ስትል ነበር። ሂጂ ሂጂ፣ ማድረግ ያለብሽን ነገር አድርጊ። ጎበዝ ጎበዝ፣ መናገር ያለብሽን ነገር ተናገሬ፣ ግን እንዳትረሺ እሺ። እኔ አንቺን አድኜሻለሁ፣ አድኜሻለሁ። ይሄኔ ይሄኔ የፈራሹ ነገር ቢሆን ኖሮ ምን ጠብቀሽ ይነጥቅብሽ ነበረ የጀመል እጅ ያ ዶክመንት ገብቶ ቢሆን ኖሮ ልጅሽን ይነጥቅብሽ ነበረ እናትነት ማለት ይ ነው ለልጅ ሲባል መስዋዕትነት መክፈል አንቺ በእኔ ቦታ ብትኝ ኖሮ ታደረጊ ነበር ለልጅሽ ብለሽ አታስመሲ ሂጂ ብዬ በሬን ከፍቼልሽ ነበረ ሲጀመር ካናዳ ሳትጂ ቀርተሽ ስትመለሽ ምን ጠብቀሽ ነበረ ሁሉም ነገር ሰላም ይሆናል ብለሽ ነበረ ያችን ሴት ከሆስፒታል አገትሻት ልታስመልጫት እየሞከርሽ ነበረ አሳምነሻን ነበር አለ ግን አታለለችሽ ሰራ የሁሉ ነገር መፍጨርጨር ልጅሽን ለማዳን ነበረ ነገር ግን ድፍረቱ የለሽም ወንድ መሆን ከበደሽ ይሄ ነገር ያንችን ውሳኔ ይቀይሯል አይቀይረዋል በጣም ጥሩ ከእናትነት የሚጠበቀውን ነገር አድርጌ ያለው ቤተሰብ ጠ ጠብቅ ያለው ግዴታ ዬን ፈጸም ያለው እያለች ነበር። ሰዳከት አሊያ አፏን ትይዛለች። ሰዳከት መኪና ውስጥ እየገባች ነው። ሁሉም መኪና ውስጥ ገቡ። እየሄዱ ናቸው። ኤ ጀመል ሻይንን ጠርቶት በስልክ ደውሎለት አሁን ፖሊስ ጣቢያ ናቸው ያሉት ፖሊስ ጣቢያ እንሂድ ብሎ ጠርቶታል። ናሬ ደንግጣለች። ደውላ ሚስጥር አሾልከ የሆነ ኮሽታ እንደተፈጠረ እርግጠኛ ሆናለች። አሁን ቪዳን ወደዚ ወደዚ እያለች ነው። ምን ማለት ነው? ኤ ጀመል በማታ እየት ሄዱ ነው? ከዛ ሻይንን እየጠራው ምን ማለት ነው? በዛት ፖሊስ ጣቢያ መሄድ ማለት እንደ ሰዎች ሊያሳብዱ ሊያሳብዱኝ ነው ትላለች። ድንገት እየመጡ ነበረ። ሲመጡ በጣም ያሳዝናል፣ ያሳዝናል። ሚኒ ልታወራኝ ነበረ፣ ሚኒ ልነግረኝ ነበር ግን አልቻለች አልቻለችም በቃ ተኮሱባት፣ ገደሏት እያለ እየተናገረ፣ ሻይን ፍጥጥ ብሎ የሚመለከተው ናሬን ነበረ። ናሬ ቅድም እሱ የነገራትን መረጃ እንዳሾለከች የገባው ይመስላል። ፍጥጥ ብሎ ነበር የሚያየት። እውነት እውነት፣ እኔ በፈጣሪ ስም ምላለሁ፣ ሰዳከትና ጃን ናቸው ይህን ያረጉት። አዎ ይሄ የእነሱ ስራ ነው ትላለች። ቪዳን እነሱ ናቸው እያለች ስትከራከር ነበር። ታዲያ ማሊሆን ይችላል ማሊሆን ይችላል እያለ ኤጀመል ከሰው ጋር ይከራከራል። በዚህ ሰዓት እያወሩ የነበሩት ኤጀመልና ቪዳን ብቻ ናቸው። ሻይን ፍዝ ብሏል። ደንዝ ዞን የቀረው። ገዳዮች ናቸው እነዚህማ፣ ነፍሳ ገዳዮች ናቸው። ኧረ ኧረ፣ ምኔት አረመኔ ናቸው ይላል ኤጀመል ሆን እየጠጣ ደንግጣለች። መሬት መሬት ነው የምታየው። ያሳዝናል፣ በጣም ያሳፍራል። አይ አይ ይላል ደሚረም ቢሆን አሁን እንደሆነ ገዳይ ይባላለሁ። እኔ እኮ ምንም እኮ አላቅም እኮ ከነሱ አንፃር እኮ፣ ተመልከቱ ማን ገዳይ እንደሆነ ማን ነፍሰ በላይ እንደሆነ እያለ ነበረ። ሻይናውንም ቢሆን ፍጥጥ ብሎ ናሬን እያያን ነበረ። ፊቱን አዞረ፣ እየተናደደ ነበረ። ቆይ ሲጀመር ከሰዓት አላረለ ጣቢያ ነበር ካረለ በማለት እየጠቀችው ነበር። ጣቢያ በሆን ባልሆን ምን ጥቅም አለው? ምን ጥቅም አለው? እንግዲህ እነሱ ሰዳከት ኮ ማለት ኮ አውሬ ኮናት። የሆነ መንገድ ታበጃለች በቃ እዛ አንድ ፖሊሱን ያስፈራዱታል። ምንም አያመጣም። ይሄ የነሱ ቦታ ነው የእነሱ ክልል ነው። እንግዲህ ምን ይደረጋል እያለ ነበረ። አያች ምስኪን ሴት፣ አይ ሚኔ ነገር ያት እኮ ነበረ እንደዚህ፣ መጨረሻ እንደዚህ እንደዚህ መሆኑ በጣም ያስከፋል፣ እያለ ደሚር ይናገራል። ዘሪን በዝምታ ተውጣለች። ሁሉም በዚህ መልኩ እየተጨቃጨቁ ናቸው። እበቀላቸዋለሁ ያል ጀመል ተመልክች። ናሬ እኔን ነፍሰገዳይ ገዳይ ስትይ ነበረ እኔን ነፍሰ በላ ስትይ ነበረ። ታዲያ ማነው ነፍሰ ገዳይ ማንነው እስኪ ንገርኝ እስኪ፣ ናሬ ማን ነው ከእኔና ከእሷ ከእናትሽ ሰዳከትና ከእኔ ማነው ነፍሰ ገዳይ ማን ነው? እያለች እየተናገረች። ከያስ ቢሆን ከያስ አረ፣ ያ ቤተሰብ አረመኔ ነው ሲል ነበር። ዝም በላንተ ትሏለች ዘሪን እየተቆጣችው ነበረ። በሻይንና በናሬ መካከል ምን እየተፈጠረ እንዳለ ማንም የገባው የለም። ናሬ ግን ተረብሻለች። ወደ ክፍሏ እየደች ነበር ነበረ ሻይን ሊከተላ ነው። ሻይን ቆይ አንዴ፣ ይኸውልህ ያቺ ሰዳከት የምትባል ሴት የምትወልዳቸው ልጆች ዘራቸው ሙሉ ሰይጣን ነው። እሺ አንተ ከነሱ ገመን መቅጠም የለበም። ሚስትር ራሱን የጠራጠራት አለው እያሉ ነበረ። በመካከላችን በእኛ መካከል አንድ ደም፣ አንድ ጠላትነት፣ አንድ ጥላቻ አለ። እኛ መቼም ቢሆልን ታርቅ ልንስማማ አንችልም እያለው ነበረ። ሻይን ሚስቱን ናሬን ተከትሎ ገባ። አልጋሊቆ ቁጭ ብላለች። ደንግጣለች። አባዬ ሚኒ እንደሚያገኛት የሚያውቀው እሱ ብቻ ነው። እኔ ብቻ አውቅ ነበረ። ከዛ ላንቺ ነገርኩሽ። ቆይ ሲጀመር ናሬ፣ ያቺ ሴት ምንድነው የምታውቀው ባክሽ? ንገረኝ። የምታውቂው ነገር ካለ ንገረኝ ባክሽ ብሎ ይጠይቃል ነበረ ዝም ብላ አልጋውን ትመለከታለች። ከዛ እሱ በቃ እርግጠኛ ሆኗል ለእናቷ ወይ ለካያ ደውላ ሚስጥር እንዳሾለቀች፣ የቀረው እሷን ጨቅጭቆ ማሳመን ብቻ ነው። ከዛ እሷ አላቅ ማጠየቀኝ ምንም እንደዚህ ተብሎ የሚናገር ነገር የለውም በቃ ትነዝንዘኝ አለችው። ተመልከቺ፣ በዚህ ምክንያት እናተሽ ነፍሰ ገዳይ ሆናለች፣ እናተሽ ነፍሰ ገዳይ ሆነች፣ እሷ ናት የገደለቻት ብሎ ጮህ ጮህ ወጣ። እሷ ቁጭ ብላ እያለቀሰች ነው፣ ምንድን ነው ማደርገው ብላ። በማግስቱ እነጂያን ቤት ውስጥ ድብርት ገብተዋል። ሁሉም ዝም ዝም ተባብለዋል። ከአልያና ከጃን ውጭ ሁሉም ተራርቀዋል። ሰዳከት ደግሞ ይህንን ያረኩት ለቤተሰብ ብዬ ነው። ለስማችን ብዬ ነው። እንዲሁም ደግሞ ለሰላማችን ብዬ ነው እያለች ከራሷ ጋር እያወራች ነው። ሚኔ ሞታለች። ሚኔ ከፎረንዚክ ምርመራ በኋላ ከሆስፒታል እየወጣች ነበረ። በሬሳ ሳጥን ተደርጋ መኪና ውስጥ እያስገቧዋል ነው። በርቀት የሚያዩት ጃን እንዲሁም አሊያ ናቸው። አሊያ አንገቷን ደፍታለች። ከዚያም በኋላ ይኸውልሽ አሁን እዚህ ጋር ማድረግ ያለብሽ ነገር ካለ ችግር የለም እኔ ላግዝሽ ዝግጁ ነኝ በሁሉም ነገር ይላታል። ይህም ሰዳከት ላይ ክስ መመስረት ካለበት፣ ሰዳከት መከሰስ ካለባት አሊያን በሁሉም ነገር እንደሚያግዛት ቃል ይገባላታል። ሁለቱም ጉዞ ጀመሩ። ወደ ቤት እየመጡ ናቸው ቤት ከሜዳችን በፊት የሆነ ቦታ እንዳለችው እዛ ቆመው እያወሩ ናቸው።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 ቪዲዮዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።